ኦርቶዶክሳዊነት ምንድን ነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጭ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ትምህርት፣ የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ሰላም ክርስቶስ ይብዛላችሁ። ይህ የምትመለከቱት ኢዮብ ዘሚካኤል ፖድካስት ነው። በዚህ የዩትዩብ ቻናል ላይ የምናስተላልፈው መንፈሳዊ የክርስትና ትምህርቶችን ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለሌሎች ለወዳጅ ዘመዶች በማካፈል አብራችሁ እንድትሆኑ አሳስባለሁ ማለት ነው። የመጀመሪያው ራሴን ላስተዋውቃችሁ፣ ኢዮብ ዘሚካኤል እባላለሁኝ። ዘሚካኤል ያልኩት መላኩ ቅዱስ ሚካኤል ስላሳደገኝ ነው እና ለሱ ያለኝን ፍቅር በዚሁ አጋጣሚ ለመግለጽ ነው። ሁለተኛ ለነግራችሁ የምወደው ከፖድካስቱ አላማ ጋር የተያያዘና በጣም የወደድኩት ሀሳብ አለ። እርሱም የሎጎችን ትርጓሜ ነው። የሎጎ ትርጓሜ ምንድን ነው? ኢ የምትል ፊደል አለችው አይደለ? ስትመለከቱት፣ ኢ የሚለው ኢየሱስን እንዲሁም ደግሞ ኢዮብን ይወክላል። መሀል ላይ መስቀል አለ። ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ብሎ መስቀል እንደተሸከመ እንዲሁም ደግሞ ሰዎች ኢየሱስ ክርስቶስን መስቀሉን ተሸክሞ ይከተሉት ዘንድ የጌታ ኢየሱስ ክርስቶስ ትምህርት ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ እንዳለ እንዲሁም ሰዎች ሁሉ ይከተሉት ዘንድ ፖድካስታችንም ያሳስባል ማለት ነው። ይሄን ከየት ነው የተዋስ ነው? በአንደኛው ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ እንዳለ ሰዎች ሁሉ በህይወታቸው ዘመን ክርስቶስን በመምሰል እያደጉ የቤተ ክርስቲያን ራስ የሆነው ክርስቶስን የሚጠብቁበት ህይወት ክርስትና ነው። ና በዚህ ክርስትና ውስጥ ስንኖር ስንጸናበት ክርስቶስን በመምሰል እንድናድግ የቤተ ክርስቲያን ዋናም ትምህርት ስለሆነ ይህን እናስተላልፋለን ማለት ነው። ይህንን ቻናል የምትመለከቱ ሁሉ ወይም የሚመለከቱ ሁሉ ደግሞ መስቀሉን ተሸክመው ይከተሉ ዘንድ መስቀሉን ተሸክመን እንድንከተለው የሚጋብዙን የሚያስተምሩልን ትምህርቶች እናስተላልፋለን። ና የመስቀሉ ጫፍ ላይ ጦር የምትመስል ነገር አለች። ቅዱስ ሚካኤል ደግሞ ከዘንዶ ጋር ተጣልቶ እንዳሸነፈው እናውቃለን በመጽሐፍ ቅዱሳችን ላይ አደለ። ስለዚህ ቅዱስ ሚካኤልን ለመወከል ሾል ያለችዋ ታመለክታለች ወይንም ደግሞ ታሳይልናለች ማለት ነው። የቻናላችን አላማ ምንድን ነው? ወይንም ደግሞ ኢዮብ ዘ ሚካኤል ፖድካስት የሚያስተላልፋቸው ትምህርቶች መልእክቶች አላማቸው ምንድን ነው ከተባለ፣ ሰዎች በክርስትና ትምህርት ውስጥ ጸንተው እንዲኖሩ ማሳሰብ ማስተማር ነው። በምን መልኩ ነው ይህን የምናደርገው ሲባል፣ የመጀመሪያው የቤተ ክርስቲያናችንን ትምህርት መሰረታዊ የክርስትና ትምህርቶች ከተለያዩ መምህራን ጋር ወንድሞች ጋር በመሆን ማስተላለፍ፣ ሁለተኛ ደግሞ በቤተ ክርስቲያናችን ላይ ያልተገቡ ወይንም ደግሞ ያልሆኑ የሀሰት ትምህርቶች እንዳሉ ወይንም ደግሞ ቤተክርስቲያን ውስጥ እንደሚሰጡ ተደርገው ይወራሉ። እነዚህን የሀሰት ትምህርቶች ሀሰትነታቸውን መግለጥ ከክርስቲያን ሁሉ የሚጠበቅ ነው እና እሱ እናደርጋለን። የክርስትናን ትምህርት እንማማርበታለን። በተቻለን መጠን እግዚአብሔር በረዳን መልኩ ደግሞ እቅበተ እምነት እንሰራበታለን ማለት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንደዚህ ይለናል። ከ15 ጀምሮ እናንብበው። ማደግህ በነገር ሁሉ እንዲገለጥ ይህን አስብ ይህንንም አዘውትር፣ ለራስህና ለትምህርት ተጠንቀቅ፣ በዚህም ጽና። ይህን ብታደርግ ራስህንም የሚሰሙንም ታድናለህና ይላል። ጳውሎስ ለመንፈስ ልጁ የላከለት መልእክት ነው። ሰዎች በዚህ የክርስትና ትምህርት መጽናት እንዳለባቸው ትምህርት ሊወስዱ ይገባል ማለት ነው። ስለዚህ የያዝነውን የክርስትና ትምህርት ጌታ መጣ ነው። ይሁዳ በመልእክቱ እንደተናገረ አንድ ምዕራፍ አለችው ቁጥር ሶስት ላይ ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለው አንድ ጊዜ ለቅዱሳን ስለተሰጠ ሃይማኖት እንድትጋደሉ እየመከርኩ እጽፍላችኋለሁ ይላል። ስለዚህ ሃይማኖታችን አንድ ጊዜ ለቅዱሳን የተሰጠች ነች። አትታደስም፣ አትለወጥም። እቺ ማትታደሰው ማትለወጠው ወይም የማታረጀው በቃን ብለን የማንጥላት ከክርስቶስ የተሰጠችን ሃይማኖት አለች። እቺን ሃይማኖት እንጠብቃታለን ማለት ነው። በምን መልኩ በእርሱ በመጽናት ለሌሎች በማስተላለፍ ከአባቶች ወረደውን ተቀብለን ኖረንበት ከኛ በኋላ ለሚመጣው ትውልድ ደግሞ በማስተላለፍ ማለት ነው። ከዚህ አንጻር አላማችን አንድና አንድ ነው፤ የቤተክርስቲያናችንን ትምህርት ማስተጋባት። እኛ ምንፈጥረው አዲስ ትምህርት የለንም፣ ነገር ግን ከአባቶች የተቀበልነውን ያንኑ ትምህርት እናስተላልፋለን ማለት ነው። ስለዚህ እኛ ስራችን ምንድን ነው፣ ወይንም ደግሞ የእኛ ተግባር ምንድን ነው ከተባለ፣ አስተላላፊዎች ብቻ ነን ዘመኑን በዋጀ መልኩ ለክርስቲያን ሁሉ ክርስቲያን ላልሆነም ሁሉ ማስተላለፍ ማለት ነውና፣ ስለዚህ ከፖድካስታችን ጋር አብራችሁን ስትሆኑ አሁን የተነጋገርንባቸው ወይም ደግሞ አሁን የነገርኳችሁን ትምህርቶች ታገኙበታላችሁ። ለሌሎች በማስተላለፍ ደግሞ ሰዎች ወደ አንዲቷ ቅድስት ወደ ሆነችው ቤተ ክርስቲያን በመጨመር ድኅነትን እንዲያገኙ ትጋብዙበታላችሁ ማለት ነው። ሰላመ ክርስቶስ ከኔም ከእናንተም ጋር ይሁን። ኦርቶዶክሳዊነት ምንድን ነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደሙ ውጭ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ክቡር ደም አማናዊ ወይንስ ደግሞ ምሳሌዊ? ኢዮብ ዘሚካኤል ፖድካስት።